አቀበቱ ቢደክመንም አቀበቱ ቢደክመንም ቁልቁላቱ ቢያዝለንም ቁልቁላቱ ቢያዝለንም ርሃቡ ቢይዘን ርሃቡ ቢይዘን ውሃ ጥሙ ቢያደርቀን ውሃ ጥሙ ቢያደርቀን የማንበገር ሕዝባዊ ሰራዊት ነን የማንበገር ሕዝባዊ ሰራዊት ነን። ቢፈጂ ህረማጫው ቢፈጂ ህረማጫው ቢወጋ ኩርንችቱ ቢወጋ ኩርንችቱ አይዞበርታ ሰራዊቱ አይዞበርታ ሰራዊቱ አይዞበርታ ሰራዊቱ አፈር እንዳት ቢመታ የጮቄ ብርድ እንደ እስክንድር በጽናት እንደ ወሎ ቁርጠኛነት እንደ ጎንደር ጀብደኝነት እንደ ጎንደር ጀብደኝነት እንደ ሸዋ አርበኝነት እንደ ሸዋ አርበኝነት እንደ ጎጃም አርበኝነት እንደ ጎጃም አርበኝነት አማራነን ሀገር ወዳድ አማራነን ሀገር ወዳድ ስለ እውነት የምንሞት ስለ እውነት የምንሞት ሕዝባዊ ሠራዊቱ በርታ በርታ ሕዝባዊ ሠራዊቱ በርታ በርታ ሕዝባዊ ሠራዊቱ በርታ በርታ ሕዝባዊ ሠራዊቱ በርታ በርታ የኢትዮጵያ አዋልታ መከታ በርታ በርታ የኢትዮ